የቀነኒ እናት ዛሬ በእንባ ለኢትዮጵያ ሕዝብ ተማጸኑ። የልጄን ደም ፈልጉልኝ፣ የልጄ ነፍስ ፍትህ ትፈልጋለች በማለትም ነው የገለጹት። ሐቁን እንድታወጡልኝ አሁንም ከጎናችሁ እውነቱ አስተኛ። የሞዴል ቀነኒ እልፈት በርካታ ኢትዮጵያኖችን ልብ ሰብሮ ነበር። ከዳር እስከ ዳር በርካታ ኢትዮጵያኖችን ማዝኖ ነበር። የቀነኒ እልፈት ያልተጠበቀ ነበር። ታርፋለች፣ ትሞታለች ተብሎም አልተጠበቀም ነበር። ልደቷን ለማክበር በተዘጋጀችበት ሁኔታ ላይ ነበር የሞተችው። በምን ምክንያት እስካሁን ድረስ ፍርድ ቤቱ እያጣራ እንደሆነ ጭምርም ነው። በሰው እጅ ይሁን በራሷ በመሎ ዙሪያ ፍርድ ቤቱ ክትትል እያደረገና ነገሮችን እያጠነ እንደሆነ ጭምርም የወጡት መረጃዎች ያሳያሉ። ታዲያ ዛሬ የተሰማው የቀነኒ እናት ልብ ስብራት ውስጥ ሆና በከፍተኛ እንባ ተማጽኖ የኢትዮጵያ ሕዝብን እንደተማጸኖ ጭምርም ነው። ለሕዝቡ ትች ያለው እናንተ ያዙት ጉዳዩን በማለትም ነው በእንባ የጠየቁት። የእናት ልብ ስብራት፣ የእናት አንጀት ከባድ ነው። በዚህ ሰዓት ምን ይሁን፣ በጣም አስቸጋሪና ከባዱን ጊዜ እያሳለፈች ነው፣ ያቺ የቀነኒ ናት። ስለዚህ የጠየቁትን በማስመልከትም ነው ምንድነው፣ ነው እውነታው መውጣቱ አይቀርም በማለት ነው በርካቶች እየገለጹ ያሉት ቀነኒ እውነት ስለመሆኑ ራሷን አጥፍታ ወይስ በሰው ጅኖ ያረፈችው በሚሉ ዙሪያ ሚኪንኛ ብሪያቸው ቆየሁት። ሰላም ቆዩልኝ።